የተወሰነ ልብስ ይዣለው እዚህ ጋር እና ሊሂድ ነው ወደ ተጣልተናል ዛሬ። ይሄ የመጨረሻ ቪዲዮ ነው ከነጋሽዬ ጋር ምናምን እሰራለሁ ከእናቴ ጋር። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ሀይሚና ብሩኬ ተደባብረዋል ማለት ነው። ሀይሚ እንዳለችው በትንሿ ብዬ አላሳንሳትም፣ በከባዱ ተጣልተናል። ምናልባት ይሄ የመጨረሻዬ ቪዲዮ ሊሆን ይችላል ከብሩኬ ጋር ቪዲዮ አልሰራም። እንደገና ደግሞ አዲስ አበባም ሆኜ የምሰራው የመጨረሻ ቪዲዮ ነው ብላለች። ከቪዲዮ አርቅም የምመጣው ከዚህ በኋላ ከእናቴ ጋርና ከአባቴ ከጋሽዬ ጋር ሆኜ ነው ከቡታጅራ ሆኜ የማስተላልፍላችሁ እንጂ ከዚህ በኋላ ከብሩኬ ጋር አንድ አንሆንም ብላለች። እንግዲህ ብሩኬና ሀይሚ ጠፉ ቢባል ከዩቲዩብ መንደር ማለት ነው። አንድ ቀን ቢጠፉ ነው እሱንም በቃ በጣም ካልተመቻቸው በስተቀር። ባለፈው ጠፍተው ነበር ከዱባይ እንደተመለሱ፣ ያው እኛም ተራርተናቸዋል ድካሙ ምናምን ስላለ እነሱም በጣም ይቅርታ ብለው መተው ነበረ። እንግዲህ ዛሬ ሶስተኛ ቀናቸው ድረስ ቪዲዮ አልለቀቁም። በጣም ብዙ ሰው ሲጠባበቃቸው ነበረ በጉጉት። ግን ካሁን ካሁን መጡ እያለ ኦዲየንስ ሲጠብቃቸው እነሱ ግን ተጣልተናል፣ ተለያይተናል፣ መቼም አንድ አንሆንም ብላለች እንግዲህ ሀይሚ። ይሄ ነገር ለተመልካቾቻቸው በጣም እንደሚያሳዝን የታወቀ ነው። ምክንያቱም አንድ ቀን ቪዲዮ አለቀቁም ብለው የሚጨነቁ ወዳጆቻቸው ጭራሽ ተለያይተናል ሲባሉ ምን እንደሚሰማቸው ማሰብ አይከብድም ማለት ነው። እና እኔ በበኩሌ በጣም መለያየታቸውን ከማልወደው ሰዎች አንዷ ነኝ ማለት ነው። ምክንያቱም በጣም ደስ የሚሉ ልጆች ናቸው። መቼም አይደለም ተደባብረው እንደዚህ ተጣልተው አይደለም እንኳን ተለያይተው አይደለም ተኮረርሶ ራሱን ልናያቸው አንፈልግም ማለት ነው እና እንግዲህ ሀይሚ ያለችው ሰልችቶኛ ለምትለው አስሬ መታረቅ መጣላት በጣም ስለሰለቸኝ እንደገና ደግሞ በእኔ ምክንያት ሰው ሲያዝን ማየት አልፈልግም እና እኔ ደግሞ በቃ ሰልችቶኛል። እንደውም ሰልችቷችሁ ሀያቅሞይ የሆነ ነገር በጣም ሰልችቷችሁ ሀያቅሞይ በቃ እኔ እንደዛ ነው የሰለቸኝ። ስለዚህ ይሄ አስር መጣላት መታረቅ የሚባለው ነገር ደግሞ በጣም የበለጠ አስደብሮኛል። ስለዚህ ያለኝ አማራጭ ቦታ ጅራ ሄጄ ከእናትና ከአባቴ ጋር ሆኜ መኖር ነው የምፈልገው ብላለች። እንደምታዩት ሻንጣዋንም በእጇ ይዛለች ማለት ነው። የሚፈልገውን አንዳንድ ነገሮች ይዛለች። ግን ምንድን ነው ያው ሳልነግረው ከሄደ ድጋሚ በጣም ስለሚያዝንብኝ እኔም ደግሞ ይሄንን ስለማልፈልገው ደውዬለታለሁ አለው። ግን ስልኬን አይመልስም። ነገር ግን ቴክስት አድርጌለታለሁ የምናቀው ቦታ አነገረኝ ስላልኩት ይመጣል ብዬ ተስፋ አደርጋለሁ ብላለች። እንግዲህ የተጣሉበትም ነገር ከበድ ያለ እንደሆነ ሀይሚ ደጋግማ ስትናገር ነበረ። እኔ ግን ሳስበው ምናልባት ጥፋቱ ከሷ ይመስለኛል ምክንያቱም ያኮረፈው እሱ ከሆነ እንደገና ደግሞ ድጋሜ ላሳዝነው አልፈልግም፣ መሄድን ሳልነግረው አልፈልግም መሄድ ስላለች ስለዚህ ጥፋቱ ያለው እሷ ጋር እንደሆነ ነው እየተረዳሁ ያለውት ነገር። ግን ያው አላውቅም፣ ምክንያቱም ያው እሱ ቢያጠፋ እሱ ያኮርፍም አይደለ፣ ስልኬን የማይመልስም ስላለች ምናልባት እስተት ያለው እሷ ጋር ሊሆን ይችላል። እና ያስተት ደግሞ ቀላል እንዳልሆነ ራሷ ተናግራለች ማለት ነው። ትንሽ ነው ብዬ አልላችሁም። በጣም በከባዱ ነው የተጣላ ነው ብላለች። እንግዲህ የሚዋደር ሰው ለሚዋደር ሰው ይሄም ቀላል ሊሆን ይችላል ማለት አላቅም። ማለት ለመፍረድ የሚመቸን ቢያንስ የተጣሉበት ምክንያት ብናቅ ነው፣ ይሄ ቀላል ነው ከባድ ነው ብለን መወሰን የምንችለው። ነገር ግን ያም ሆነ ይሄ እውነተኛ ፍቅር ታጋሽ ነው፣ እውነተኛ ፍቅር ይቅር ባይ ነው እና ብሩኬ ይቅር ብሏት እንደ በፊቱ አብረው ሆነው ቪዲዮ ቢሰሩልን ደስ ይለናል። ምክንያቱም ያው ውታጅራ ይሄዳለሁ ብላለች፣ አዲስ አበባ የመጣችው እሱም ብላ ነው፣ እሱም የመጣው እሷም ብላ ሊሰሩ ነው። ሁለቱም አንደጋ የመጡት እና አስባችሁታል። እሷ ቡታጅራ ከተመለሰች ስራቱ በጣም እንደሚደብረው ሁሉ ነገር ነው ምስቅልቅል ለመሄድበት ማለት ነው እና አላቅም ሊሆን እንደሚችል እና ከዚህ በኋላ የመጨረሻ ቪዲዮ ነው ብላለች። ያ ማለት ያው ከዩቱብ መንደር ትጠፋለች ማለት ሳይሆን ከብሩኬ ጋር ሆና የምትሰራው ቪዲዮ የመጨረሻዋ ነው ማለት ነው። እንደገና አዲስ አበባም ሆና የምትሰራው የመጨረሻ ቪዲዮ ነው ብላለች። ምናልባት እንግዲህ ሽማግሌዎች ገብተው ጓደኞቻቸው ምናምን ነገር አስታርቋቸው እሷን እንድትቀር ካላደረጓት በስተቀረ ከዚህ በኋላ ብሩኬን እና ሀይሚና በአንድ ቪዲዮ ላናያቸው ነው ማለት ነው። ይሄ ደግሞ በጣም ይደብረናል ማለት ነው። እውነት እንዴ! እስኪ ስንት ሰው ኮሜንት ላይ ማየት ትችላላቸው። ስንት ሰው በጉጉት እንደሚጠብቃቸው የምር በቃ የሆነ በቃ በጉጉት ነው የሚጠብቃቸው። ይህ ሁለት ቀን ስላልገቡ ራሱ በቃ በፖስት የፖስቱ ራሱ የት ሄደው ነው እነዚህ ልጆች፣ የት ገቡ ምናምን እያለ በጣም ሲፈልጓቸው ነበር ማለት ነው። ምክንያቱም በብሩኬ ካልገቡ በሀይም ይገባሉ። በሁለቱም ካልገቡ ደግሞ ቢያንስ ጓደኛ ምናምን ጋር በጓደኛ ቪዲዮ ምናምን ታገኛቸው ነበር እና ይሄ ሶስት ቀን በቃ በሰውም አልገቡም፣ በራሳቸውም አልገቡም። በጣም ጠፍተው ነበር እና በጣም ተከታዮቻቸው ሲጨነቁ ነበረ ማለት ነው እና አሁን ደግሞ ልክ ቪዲዮ ሲለቁ በፍቅር ሊያዋቸው ሰፍ ብለው እያለ እኛ ተለያይተናል። በጣም ተጣልተናል እና በከባዱ ስለተጣላን ወደ ሀገሬ ወደ ቡታጅራ እሄዳለሁ ብላለች። እንግዲህ ሀይሚ በስተ መጨረሻም ብሩኬ መጥቶ ነበረ። እንደምታዩት ቪዲዮ ላይ መጥቶ እኔ እንጃ ብዙም ማለት በጣም እንትን አላላትም፣ አልተጫናትም ነገር ግን ወታጅራል ልሄድ ነው ሳልነግርህ መሄድ ስለማልፈልግ ነው የጠራውክ። ስልኬንም አታነሳም። ነገር ግን እኔ ሳልነግርህ መሄድ ስለማልፈልግ ነው የጠራውክ። ስለዚህ ልሄድ ነው ብለዋለች። እሱ ግን ለምንድን ነው የምትሄጂው ምናምን አላት። ትንሽ ከዛ መሄድ ያለብኝ ምናምን ነገር ስትለው ሸኘኝ፣ በቃ እንድሸኘ ነው የምትፈልገው፣ ቻው ብለኸኝ እንድሸኘኝ ይፈልጋለሁ ምናምን ስትለው ሻንጣዋን ያዘ። ከዛ እሷ ከፊት ከፊት ከኋል ከኋላ ማለት ነው። ሻንጣዋን ይዞ እኔ ግን ይመስለኛል አይኑ እያየ አያሳፍራት ሻንጣዋን ይዞ ወደ ቤቱ የሚሄድ ይመስለኛል እንጂ ምንም እንትን ሳይጋተታት ዝም ብሎ ሻንጣዋን ይዞ ቻው ደህና ሆኜ ምናምን ብሎ አይልካትም። የፈለገ ቢሆን ማለት ነው ማለት ካጠፋችን ምናልባት ማስጠንቀቂያ ያሰጠው ሁለተኛ እንዳትበድሉ እንዳታጠፋ ምናምን ነገር ያደርጋታል እንጂ አይኑ እያየ ተመልሳ ወታጅራ እንድትሄድ አይ ፈቅድም ብዬ ነው የማስበው። ወይንም እንግዲህ ያው ጓደኞቻቸው ምናምን ነገር ተሰብስበው ግራ ላይ ሞርቀው ቢሆን እንዲታረቁ ያደርጋሉ። እና ማድረግም አለባቸው የምር እንዴ! ያስባችታል፣ ይደብራል። በፍጹም መጣላት የሌለባቸው ልጆች ናቸው ማለት ነው። እነዚህ መጣላት የለባቸውም። እና ደግሞ ያው ሰው አንድ ጋር ሲኖር እኮ ይጣላል ማለት ሰው አለመጣላቱን አለማድነቅ ያለባቸው ግጭቱ እንድታድርጎ መፍታት እንዳለበት የሚያውቅ ሰው ነው ጎበዝ ሰው ማለት እና ግድ ነው መጣላት። እንደ ማንም ሰው እኮ ሳይጣላ አይኖርም የሆነ ነገር ያው የተለያየ ሰው እስከሆነ ድረስ የሆነ ግጭቶች ይኖራሉ። ነገር ግን ሁሌ ግጭቶች ሲኖሩ እንደዚህ እስከ መጨረሻው መለያየት ምናምን ነገር ሳይሆን በቃ ያ ያጠፋው ሰው ይቅርታ ይላል ያኛው ደግሞ ይቅርታ ይቀበላል። ከይቅርታ በላይ ምንም ነገር የለም እና ሀይሚ ካነጋገሯ እንድትረዳውት ጥፋተኛዋ ሀይሚ ትመስለኛለች ማለት ነው። ገብቷችኋል አይደል? ስልኳን ካላነሳሶ እንደገና ደግሞ አሁንም ሳልነግረው መሄድ አልፈልግም ድጋሜ ላሳዝነው አለች። ስለዚህ እንዳሳዘነችው በዚህ አጋጣሚ ያው እየተናገረች ነው ማለት ነው እና እንግዲህም ብሩኬ አንተም ትወዳታለህ፣ እንደምትወዳት ሁሉም ሰው ያውቃል። ዱባይ ድረስ ሄደህ አዝናንተህ እንደዛ አይለያችሁ ተብለህ ሰው አይን ገብታችሁ እንደዛ እንደዛ ተብላችሁ ልክ ሳምንት ሳትቆዩ ስትለያዩ ምን ይባላል? ኧረ ይደብራል የምር። እንዲህ ፍቅር ያሸንፋል ሲጀመር በሚዋደዱ ሰዎች መሀል መሰናክል ያለ ነው የሚታወቅ ነገር ነው እና እንደዚህ አድርጋችሁ ለጠላት ቦታ ባትሰጡ አሪፍ ነው ብዬ ነው የማስበው። እውነት እንዴ ተዝናንታችሁ ከመጣችሁ እኮ ገና እኮ አንድ ሳምንት ራሱ አልሆናቸውም ማለት ነው። እና አላውቅም፣ አንዳንድ ሰው ላጠፋ ፈልጎ አያጠፋም። በነገራችን ላይ እኔ መልካም ነው ብዬ ያደረኩት ነገር እዛ ሰው ጋር ሲደርስ በተቃራኒ ሊሆን ይችላል። እና አንዳንዴ ጥፋትን ሁሉም ሰው አውቁ አደለም የሚያጠፋው፣ አንዳንዴ ጥሩ ሰራን ብለን አጥፍተ ልንገኝ እንችላለንና ሀይሚ ሀይሜ ብሩኬን ለማሳዘን ምንም ነገር አታደርግም። ለዚህ ደግሞ ማረጋገጫ ምን መሰላቸው? ባለፈው እኔ ዱባይ ሄደን እንኑር ልበለው ብላ ፕራንክ ያደረገችው ሰዓት ምናለች? እኔ እንደው ፕራንክ ላደርገው ብዬ ነው እንጂ በህይወቴ ብሩኬ ከብሩኬ ቃል አለውጣም አለች። እና ብሩኬ ያለኝን ሁሉንም ማደርገው በቃ፣ እሱ የተመቸበት ቦታ የትም ይመቸኛል ና ምንም ቢለኝ ምንም ከእሱ ቃል አልወጣም አለች እና እንደዚህ የምትወድህ ልጅ፣ አሁን ይሄ ጥፋት አጠፋ ወይም ከባድ ጥፋት የተባለው ጥፋት ወይ እሷ በመልካም አስባ ወይም ሳታስተውለው ሊሆን ይችላል እንጂ አንተን ለመጉዳት ብላ አንድ ነገር እንደማታደርግ አንተም ታውቀዋለህ። ሌላ ሰው ብዙ ሰሙ ያውቃል ማለት ነው። ገብታቸው ምናልባት በቸልተኝነት ታጠፋ ትችላለች ምናምናም ነገር እንጂ አንተን የሚያሳዝን በዚህ መልኩ ከባድ ነገር የምታደርግ ልጅ አይደለችም ማለት ነው። ስለዚህ ይህንን ታሳቢ አድርገህ ይቅር ብትላት እና ብትታረቁ አሪፍ ነው ብዬ አስባለሁ። ምክንያቱም አንተም አትችለውም። አሁን እሷን አኩርፈህ ስልኳ እንደዚህ አስር ያልመልስም ብለ እቺ ልጅ ተነስታ ቡታጅራ ብትገባ ምን ያክል እንደሚደብርህ አንተ ራስህ ታውቀዋለህ። ማለት ይሄ እሷ ራሱ ሄዳ እዛ ታመምኩ ብትል የሆነ ነገር ብትሆን ዱበይን ስትትህ በአንድ የገባሁ እሷ ታመመች ትባል ነው አደለ? አሁን ደግሞ በአንተ ምክንያት ሄዳ የሆነ ነገር ብትሆን አያስችለም። ስለዚህ ይህን ሁሉ ርቀት ከምትሄድ ቡታጅራ ድረስ ከመሄዷ በፊት እዚሁ ይቅርታ ብለህ እንደ በፊቱ አብራችሁ ሆናችሁ ብትሰሩ ነው የሚሻለው። ባይነኝ እንግዲህ ነን እየምር እውነት፣ ዛሬ ሶስት ቀን አስጠብቃችሁ ቢያንስ ጥሩ ነገር ማቅረብ ሲገባችሁ እንደዚህ ተጣልታችሁ መጣችሁ እና ይሄ ነገር በጣም ብዙቻችንን አስደብሮናል። አትጣሉ፣ እውነት እኛ ጸብ አንፈልግም። በቃ ፍቅር ነው የናፈቀን። እውነት እኛ ጸብ ብዙ ጸብ በጣም ብዙ ጸብ እናቃደና ቢያንስ እናንተ ደግሞ ሞዴል ናችሁ እኮ እየተባላችሁ ነበር፣ የምር በየኮሜንቱ በቃ የፍቅር ኤቢሲዲ የፍቅር መምህሮች ናቸው የፍቅር ተምሳሌት ቡታጅራዎች የቡታጅራ የፍቅር ምንድን ነው የፍቅር መምህሮች የማትባሉት ነገር የለም። ምክንያቱም በጣም ስለምትዋደዱ እና ስለምትከባበሩ በጣም ብዙ ነገር ማለት ነው። እና አሁን እንደዚህ ጸብጸብ ስትሆኑ ደግሞ ጥሩ አይደለም ማለት ነው። እና ሰው ሆነው ማይጣለ የለም አይነው ግን ታረቁ ነው። ረጅም አትጎዳዱ። በቃ አንተን ለመጉዳት ብላ የምታደርገው ነገር የለም። ቡራም ደግሞ አንቺን ለመጉዳት ብሎ ምንም ነገር እንደማያደርግ እናውቀዋለን። ስለዚህ ደግሞ ከኛ የበለጠ እኮ እርስ በርሳችሁ ትታወቃላችሁ። እኛ ከምናቃቸው በላይ እናንተ እርስ በርሳችሁ ትታወቃላችሁ። ስለዚህ ይቅር ማለት ያለ ነው። በቃ ከይቅርታ በላይ ደግሞ ምንም ነገር የለም እና ታረቁልን ሰላማዊ ሰልፍ እንወጣለን። እንትን እና ሰባስብ እንዴ፣ ምንድን ነው ስሙ? ምንድን ነው ይሄ? ፊርማ እና ሰባስብ እንዴ፣ ታረቁልን ብለን የምር ታረቁ እንዴ። የደብራቸው ያጠፋው ያጥፋ፣ በቃ ማንኛው እንዳጠፋ ዚጋው እንገልጽ አለ። ግን ያጠፋ ሰው እሱም ከሆነ አጥፍቻለሁ ይበል። እኛ ማንም ያጥፋ ማንም ብቻ አጠፋ ሆ የሚለው ጥፋተኛ የተባለው ልጅ ወይም እሷ ወይም እሱ አጥፍቻለሁ ብሎ ይበልና ይታረቁልን። የምርኛ እንዲታረቁልን ነው የምፈልገው፣ ፍቅራቸውን ነው የምፈልገው። ተለያይተው ማየት አንፈልግም እና ይታረቁልን የምትሉ በኮሜንት ላይ ያቸሁ። የምር እኔ ያስደብረውኛል። የምር ማለት በቃ እንደ ሰው ሆኖ የማያጠፋ ነገር የለም፣ ግን በቃ ይታረቁ፣ መታረቅ አለባቸው። ማንስ የደበረው በእነሱ መጣላት